በጤናው ዘርፍ የነበሩ ክፍተቶችን ባረመ መልኩ በአዲስ አበባ ከተማ በአዲስ የተገነቡ እንዲሁም ማስፋፊያ ተደርጎላቸው አገልግሎት እየሰጡ የሚገኙ ጤና ጣቢያዎችን አገልግሎት አሰጣጥ ማዘመንና ወረቀት አልባ ማድረግ እንደሚያስፈልግ ይታመናል። በዚህም የተገልጋዮችን ፍላጎት ለማሟላትና የታካሚዎች እንግልት እንዳይፈጠር ጤና ጣቢያዎቹ የወረቀት አልባ ሕክምና ስርዓትን እየተገበሩ ይገኛል። ተቋሙ በአዲስ መልክ ከተሰራ በኋላ የተገልጋይ ፍሎ በጣም ጨምሯል፣ በከፍተኛ ሁኔታ ጨምሯል። ስለዚህ ይሄንን በተገልጋይ ተመራጭ የሆነ ጤና ጣቢያ ብዙ ሰው ሲመጣ ዘመናዊ አገልግሎት ከሌለ አገልግሎት ላይ እንግልት ሊፈጠር ይችላል። ስለዚህ በወረቀት አልባ ፈጣን የሆነ አገልግሎት መስጠት ያስፈልጋል በሚል ነው የተደራጀው። እንደውም አጎራባች ወረዳዎችም እየመጡ ነው። ይሄማ ሆስፒታል ነው። አገልግሎቱም በዛው ልክ የተሟላ መሳሪያም ያለው በመሆኑ ወረቀት አልባ አገልግሎት ተጀምሯል። በዚህ ምክንያት ፈጣን ጥራት ያለው አገልግሎት እንዲሁም ደግሞ አገልግሎት አድማሱንም ለማስፋት የተደረገው ጥረት የተሻለ እንደሆነና ምስክርም እየሰጠው ነው። በጣም ጥሩ ሆስፒታል ነው። ያው የአካባቢ ገርም በፊት የነበረው እንደዚህ አልነበረም። ስንታከምበት የነበረው አሁን በጣም ትልቅ ለውጥ አለ። ትልቅ ሐኪሞችም ነርሶችም፣ ሁሉም ሰዎች ጥሩ እንክብካቤ አላቸው ለህዝቡ አቅራቦታቸው ደስ ይላል። ይህ የወረቀት አልባ አገልግሎት ወደ ጤና ተቋማቱ የሚሄዱ ተገልጋዮች ፈጣን አገልግሎት እንዲያገኙ የሚረዳና የሕክምና አገልግሎቱን ጥራት ያስጠበቀ ነው። አሁን እንደሚታየው በጣም ብዙ ተገልጋይ ያለ፣ ግን በፍጥነት ነው እየተገለገለ ወደሚፈልግበት ክፍል እየሄደ ያለው። ስማቸው በቀላሉ ነግረው ካርድ ላይ መመላለስ እንዳይኖር፣ ሌሎች ክፍሎች ላይም እንደዚሁ መመላለስ እንዳይኖር በሲስተም መረጃ እየተላላክ አገልግሎቱን እየሰጠን ያለንበት ሁኔታ ነውና ይሄ ቅልጥፍና ጨምሮልና ወረቀትን ወደ ወረቀት አልባ ማምጣት የመጀመሪያው መንግስት ከያዛቸው አንደኛው ጉዳዮች አንደኛው ነውና፣ ህንፃው ራሱ ሲሰራ መጀመሪያ ዘመናዊ ነው እንድንል ያደረገን ራሱ ያንን ያማከለ ነው። ውስጥ እነዚህ ሰርቪሶች አገልግሎቶቹን ውስጡ ነው፣ መሰረተ ልማቱን የስልክ የመብራት ሌሎችም እነዚህ በወረቀት አልባ የሆኑት ኔትወርኮች ዝርጋታዎችን አብሮ ነው ህንፃው ጋር ተሰርቶ ያለቀለት ማለት ነው። ስለዚህ አሁን እኛም ወደ ኦልሬዲ ኮምፒውተሮችን ገዝተን በቅርቡ ወደ ወረቀት አልባ ስራዎች እየገባን ያለንበት ሁኔታዎች አሉ ማለት ነው። በጤና ጣቢያዎቹ ተግባራዊ እየተደረገ የሚገኘው የወረቀት አልባ የህክምና አሰራር ለስራ ውጤታማነትም ምቹ ሁኔታዎችን የሚፈጥር ሲሆን የወረቀት አልባ አሰራር ወጪንም ይቆጥባል። ለህትመት የሚወጣው የገንዘብ መጠንን ምናልባት ወደ መድኃኒቶች ወደ ሌሎች ግብአቶች እነዚህም ፋይናንሶች አዙረን መጠቀም የምንችልባቸውና ወይም ደግሞ እዛ አካባቢ ላይ የምንጠቀምባቸው ሁኔታዎች ይኖራሉ። መንግስትም ቀድሞውንም ሲበጅት እነዚህ ነገሮች ወደዛ ሽፍት እንዲያደርግ ይገደዳል ማለት ነው። ወደዚህ የሚያወጣው ህትመት ላይ የምናወጣቸውን ወጪዎች ከወጪ አንጻር ትልቅ ሁኔታዎችን ይቀንሳል። ከዚህ ባለፈም ዘመናዊ አሰራሮች ጊዜን ለመቆጠብ የተገልጋይ መረጃዎች እንዳይጠፉና እንዳይበላሹ እንዲሁም በጥራት እንዲያዙም ይረዳል። ፋይሎችን ለማስቀመጥ ሰፊ የሆነ ቦታዎችን የሚያዝ አዋራ ሌሎች ሌሎች ነገሮችን የሚያደርስበት ሁኔታዎች ነበሩና እንዲህ ወረቀት አልባ በሚሆንበት ሰዓት ላይ ግን ኦልሬዲ እዛው ኮምፒውተሩ ላይ የሚያልቅ እዛው ሲስተም ላይ የሚያልቅ ነገሮች ስለሆኑ ቦታን ከመቆጠብ አንጻር እንዲሁም ጊዜን ደግሞ ከመቆጠብ አንጻር መመዝገብ፣ መጻፍ ምናምን ላይ ረዥም ሰዓት ይወስድ ስለነበረ ኢሚዲየትሊ በወረቀት ሲሆን ግን በሲስተም ሲሆን ግን ወዲያውኑ ወደሚታከምበት ወይም ደግሞ መሄድ ወዳለበት ክፍል ቀጥታ በሲስተም በአጭር ጊዜ ተጽፎ አገልግሎቱ ተሰጥቶት እንዲሄድ ያደርጋል ማለት ነው። ጤና ጣቢያዎች አስፈላጊው የሕክምና ግብዓት ተሟልቶላቸው አገልግሎት በመስጠት ላይ ይገኛሉ። የአካባቢው ማህበረሰብም ተገቢውን አገልግሎት እንዲያገኝ የቅርብ ክትትል እየተደረገ ነው። በአዲስ መልክ ስሙን እንደያዘ ተገንብቶ ለአገልግሎት ክፍት ስላደረግ ህዝባችን በማንኛውም ሰዓት 7 24 ከአንድ ሰዓት ጀምሮ አገልግሎት መደበኛ አገልግሎት ይሰጣል። 724 ደግሞ ሙሉ አገልግሎት በጤና ጣቢያ ስለሚሰጥ ህዝባችን ችግር አያጋጥመው። አጋጥመው ግን ከጎን ሆኖ እዚ ያሉት የጤና ጣቢያ ባለሙያዎችንም አሰልጥነን አብቅተን እነሱንም በየጊዜው ጥሩ አገልጋይ እንዲሆኑ ቅርብ ክትትል እያደረግን ያለንበት ሁኔታ ስላለ ህዝባችን ቤቱ ነው፣ መጥቶ መገልገል ይችላል። በጤና ጣቢያዎች ያለው የወረቀት አልባ ህክምና አገልግሎት የጤና አገልግሎት ተደራሽነትን የሚያሳድግና ለሰው ልጅ ጤና መሻሻልም አውንታዊ አስተዋጽኦ አለው።